በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 32 ያዕቆብ ላባን ለመገናኘት እንደተዘጋጀ። ያዕቆብ መንገዱን ሄደ። በዓይኖቹም የእግዚአብሔር ሰራዊት ከተማው አየ፣ በእግዚአብሔር መላእክት ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴይር ምድር ወደ ኤዶም አገር በፊቱ መልእክተኞችን ላከ። እንዲህም ብሎ አዘዛቸው፣ ለጌታዬ ለኤሳው ባሪያ ያዕቆብ እንዲህ አለ ብላችሁ ንገሩት። በላባ ሰማ ዘንድ በስደት ተቀመጥኩ እስከዛሬ ድረስ ቆየሁ። ላሞችንም፣ ግመሎችንም፣ አህዮችንም፣ በጎችንም፣ ወንዶች አገልጋዮችንም፣ ሴቶች አገልጋዮችንም አገኘው። አሁንም በፊቱ ሞገስን አገኝ ዘንድ ለጌታዬ ለዔሳው ለመንገር ለመንገድ ላኩ። የላካቸውን መልእክተኞች ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድም ወደ ዔሳው ሄደን ነበር፤ እርሱም ደግሞ ሊቀበል ይመጣል፤ ከእርሱ ጋር አራት መቶ ሰዎች አሉ። ያዕቆብም እጅግም ፈራ፣ የሚያደርገውንም አጣን። ከእርሱም ጋር ያሉት ሰዎች ላሞችንም፣ ግመሎችንም፣ በጎችንም ሁለት ወገን አድርጎ ከፈላቸው። ያዕቆብም እንዲህ አለ፣ ይህ ሰው መጥቶ አንዱ ወገን የመታ አንደ እንደሆነው የቀረ ወገን ይድናል። ያዕቆብም አለ፣ የአባቴ አብርሃም አምላክ ወይ፣ የአባቴ ይስሐቅ አምላክ ወይ፣ ወደ ምድር ተ ወደ ተወለድበት ስፍራ ተመለስ፣ በጎነትም አደርግልሃለሁ ያልኸኝ እግዚአብሔር ሆይ ለባሪያህ ባደረግከው በምሕረት በእውነትም ሁሉ በጎን አድርግልኝ። በትሬን ብቻ ይዤ ይህን ዮርዳኖስ ውስጥ ተሻግሪ ነበርና፣ አሁን ግን የሁለት ክፍል ሰራዊቱ። አቤቱ ከወንድሜ ከዔሳው እጅ አድነኝ፣ መጥቶ እንዳያጠፋኝና እናትና ከልጆቹ ጋር እንዳያጠፋኝ ፈራዋለሁና ላ አምተን በእርግጥ መልካም አድርግል ዘርም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አድርገዋለሁ ብለህ ነበር። በዚያችም ለሊት በዚያ አደረ። ለወንድሙ ለዔሳውም የሚወስደውን እጅ መንሻ አወጣ፤ ሁለት መቶ አንስት ፍየሎችና ሀያ የፍየል አውራዎችን፣ ሁለት መቶ አንስት በጎችና ሀያ የበግ አውራዎችን፣ ሀምሳ በሚያጠቡ ግመሎች ከግልገሎቻቸው ጋር፣ አርባ ላም አስር በሬ፣ ሀያ አንስት ሀያ አስርም የአህያ ውርንጫዎች መንጎቹም ለየብቻ ብቻ ከፍሉ፣ ለብላቴኖቹ ሰጣችሁ፣ ብላቴኖቹን በፊት እለፉ መንጋውኑ ከመንጋው አርቆ አላቸው። የፊተኛውም እንዲህ ብሎ አዘዘው፣ ወንድሜ ዔሳው ያገኘ እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊት ያሉ ስመ መንጋ የማን ነው? ብሎ የጠየቀም እንደሆነ በዚያ ጊዜ አንተ ለጌታ ለዔሳው እጅ መንሻ የላኮ ያገልጋይ ያዕቆብ ነው። እርሱም ደግሞ ነ ኋላችን ተከትሎናል በለው። እንዲሁም በሁለተኛውና ሶስተኛውንም በፊቱ የሚሄዱትን መንጋውን የሚነዱትን ሁሉ እንዲህ ብሎ አዘዘ፣ ወንድሜ ዔሳው ባገኛችሁት ጊዜ ይህንኑ ነገር ንገሩት። እንዲም በሩ እነ አገልጋይ ያቆብ ኳላችን በፊት በሚሄዱ በጅ መሻ እርቅ ታረቁ አለ። ከዚያም በኋላ ምን አልባት ይራራልኛል ፊቱንም ማያለው ና እጅ መሻውንም ከርሱ አስቀድሞ ላከርሱ ግን በዚያሽ ለይት በሰፈር አደረ። የያዕቆብ ትግል። በዚያችም ሌሊት ተነስተው ሁለቱን ሚስቶችና ሁለቱን ቁባቶችን አስራ አንዱንም ልጆችን ይዞ የያቡቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ገንዘቡንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ነጋ ድረስ ይታገለው ነበር እና አላሸነፈውም፣ ባየ ጊዜ የጭኑ ሹላዳ ያዘው፣ ሹሉዳ ያዘው። የያዕቆብም የጭኑ ሹሉዳ ሲታገሉ ደነዘዘ። እንዲህም አሉ፣ ሊነጋ ቀዷል ና ልቀቀኝ። እርሱም ካል ባረከኝ አለቀውም አለው። እንዲህም አሉ፣ ስምህ ማነው? እርሱም ያዕቆብ ነኝ አሉ አለው። ከእንግዲህ ወዲህ

ነጭን ይዘው የወሮቹን ሹልዳ አደንዝዟል እና